በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስንክሳር ዘወርኃ ኅዳር ዐሥራ ሰባት አንድ አምላክ በመሆን በአብ ወልድ መንፈስ ቅዱስም ኅዳር ዐሥራ ሰባት በዚች ቀን ታላቅና ክቡር የሆነ የዓለም ሁሉ መምህር የቁስጥንጥንያ ሊቀ ጳጳሳት ዮሐንስ አፈወርቅ ሥጋው የፈለሰበት ነው ይሄ እንዲህ ነው መበለቲቱ ቦታዋን በግፍ ነጥቃለችና እርሱም እንድትመልስላት ብሎ አዘዛት ስለልሰማችው ስለመፈለጥቷ ስለመፈለጥቱ ቦታ ቅዱስ ዮሐንስ ንግሥት አውዶክሲያን በአወገዛት ጊዜ በእርሱ ላይ ተቆጣች። ሰይጣንን በልቦ አደረና ስለ ክፉ ስራቸውና ስለ በደላቸው አውግዞ የለያቸውን ኤጲስ ቆጶሳት በርሱ ላይ ሰበሰበች። እነርሱም ስለሰደዱ ከእርሷ ጋር ተሰማምተው አድራኮስ ወደምትባል ደሴት አጋዘችው። በዚያም ጥቂት ዓመታት ኑሮ ወደ መንበረስ መጥቶ ተመለሰ። ከዚህ በኋላ ዳግመኛ መናፍቃን የሆኑ ኤጲስ ቆጶሳትን ሰበሰበችና ወደ አርመንያ አጋዛት። ከዚያም በረሃ ወደሆነ ሩቅ ሀገር ሰደዱትና በዚያ አረፈ። የአርቃድዮስም ልጅ ታናሹ ቴዎዶስዮስ በነገሠ ጊዜ መልእክተኞችን ልኮ የቅዱስ ዮሐንስን ሥጋ ብዙ በመዘመርና በማመስገን በታላቅ ክብር ወደ ቁስጠንጢንያ አፈልሶ አስመጣው። ይህም ከዕረፍቱ በኋላ በ35 ዓመት ነው። በሌላ ቅብጥ መጽሐፍ በግንቦት ወር 22 ቀን እንደደረሰ ይናገራል። በሮማውያን መጽሐፍ ግን በየካቲት ወር 22 ቀን ተባለ። የእንቁ ፈርጦች ባሉት የእብነ በረድ ሳጥን ውስጥ አድርገው ወደ ቤተ መቅደስ አስገቡት። ከሥጋው ታላላቅ የሆኑ ድንቆች ተአምራት ተገለጡ። ሁለተኛም የእስክንድራ ግብጽና የሀገረ ጥብ ኤጲስቆጶስ አባ ዮሐንስ የጻፈው ግብፃዊ መልካውያንም ግብፃዊ በዚች በሕዳር 17 ቀን ቅዱስ ዮሐንስ አፈወርቅ እንዳረፈባት ተባበሩ። ሁለተኛም ደግሞ የመለካውያን ግብፃዊ ዮሐንስ አፈወርቅ አይሉል በሚባል ወር በ14 እንዳረፈ ይናገራል። ይህም በመድኃኒታችን በመስቀሉ በዓል መስከረም 17 ቀን ነው። ስለዚህ ራሱን ለማስቻል ወደ ሕዳር 17 ቀን ለወጡት። የቀደሙ መጽሐፍት ግን እረፍቱ ግንቦት 12 ቀን እንደሆነ ያወሳሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለም አሜን። በዚህ ጪለት የብሩክ አብርሃምና የሚስቱ የሃሪክ መታሰቢያቸው ነው። ዳግመኛም የወጽፍ ጻድቃን መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ዳግመኛ ለማስተማር የተጠራ የአበ ምኔቱ የአባ ሲኖዳ መታሰቢያው ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሕዳር 17 ቀን የሚከበሩ አመታዊ የቅዱሳን በዓላት፣ ቅዱስ ዮሐንስ አፈወርቅ ፍልሰቱ፣ ቅድስት ወለተ ጴጥሮስ ኢትዮጵያዊት፣ አባ ሲኖዳ ዘደብረ ጽሞና፣ ጻድቃን ኤለ አጽፍ ቅዱሳን አብርሃም እና ሃሪክ፣ ቅድስት ወለተ ጳውሎስ እና ወለተ ክርስቶስ፣ ብራይ ባህላት፣ እስጢፋኖስ ሊቀ ዲያቆናት፣ ያዕቆብ ሐዋርያ፣ መክሲሞስ እና ዱማታዎስ፣ አባ ገሪማ፣ አባ ጴላሞ፣ አባ ለክዙን፣ ቅዱስ ኤጲፋኖስ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦ በብርድና በራቆትነት ነበረው የቀረው ነገር ሳልቆጥር ዕለት ዕለት የሚከብድብ የአብያተ ክርስቲያን ሁለተኛ ቆሮንቶስ 11 23 ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ ወባ ካገቡት ይልቅ የድሃ አነስተኛ ወባ እንደተቀበለ ለሁል ጊዜ የሚያገለግሉ ኃይላት መላእክት እንዲያሳስቡ በችግር ጊዜ የማገለግል ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ሐዋርያት፣ ሰማዕታት እንዲሁም ደጋጎች መነኩሳት ወይ ልጅ ሳይለይ የምንሰበሰብበት ቦታ ባርኩ።